ሁለቱንም ተቆጥቼ እናንተም ተጨምራችሁበት ጥሩ ጥሩ ኮመንት ሰታችሁ አስደስታችሁኝ። ታርቀዋል ማለት ነው። በጣም ነው ማመሰግናችሁ። በጣም ነገሮች ልይ ሲያፍሩ እንደ ዘፈን የለም ከዚህ በኋላ ሁለታችሁ ጋር አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እንዴት ደህና ነኝ አልሐምዱሊላህ። እንግዲህ አሁንም በአዲስ ቪዲዮ ወጥቼላችኋለሁ። የቡራ ወንድም እንግዲህ ስለትላንት ሃይሚና ብሩኬን እንዴት ተቆጥቶ እንዴት ሆኖ እንዳስታረቃቸውና ሁለተኛ ደግሞ ዩቱብ ተሸለመ። በዚህ አጋጣሚ ኮንግራቹሌሽን ብለው 100k አስመልክቶ ነው እንግዲህ ዩቲዩብ ይሄን ነገር የሚሰጠው። 100k አልፈዋል። እንኳን ደስ ያለ ኮንግራቹሌሽን እንበለው በለው እንግዲህ የወታጅራይቱ በሮች ደስ ይላሉ። እግዛቸው ብሩኬና ሃይሚያዝ አስተዋጽኦ ትብብር አለበት በዚህ ቻናል ላይ ብሏል። እንግዲህ እንኳን ደስ ያለ፣ እንኳን ለዚህ አበቃ፣ እንኳን ተሸለምክ። ሁለተኛ ሲቀጥል ደግሞ ብሩኬና ሃይሚን ስላስታረካቸው ሰላም ስለፈጠርክ እናመሰግናለን። ትናንትም ትላንትን ብለናል። አሁንም ደግመን እንግዲህ እንላሃለን። ኮሜንት አይቻለሁ። ትላንት የሚያበረታታ ኮሜንት ነበር ጽፉልኝ የነበራችሁት። እናንተ ከጎኔ ከሆናችሁ ትንሽ ነገር የሆነ ነገር ሲፈጠር ወንድሜም ስለሆነ ስለመወዳቸውም በማላቸው ገብቼ ሰላም እንድፈጥር ጥረት አረጋለሁ። እናንተም ከጎኔ ናችሁ፣ አሁንም ከጎኔ ሁኑ ብሏል። እንግዲህ የቡራ ወንድም እንኳን ደስ ያለ እንበለው በድጋሚ ኮንግራቹሌሽን እንበለው ቡራና ሀይሚዬም ሁለተኛ እንዳይጣሉ እንግዲህ ዳግም እንደዚያን ነገር አልሰማም፣ ዳግም እንዳትጣሉ ብሏል። ትላንትም ዛሬም እንግዲህ ስለሱ ነገር ነው ያነሳው። እንላችኋለን እላችኋለሁ ውዶቼ። ፈገግታቸው ሳቃቸው ተመልሷል። ብሩኬና ሀይሚ ቀልዳቸው ደስ ይላል። ሰላም ሲሆኑ ሰው ሰላም ሲሆን እኮ በጣም ነው ደስ የሚለው። ጭቅጭቅ ሲሆን ጥል ሲኖር ነው የሚያስጠላው እንጂ ሰላም ሲኖር በጣም ነው ደስ የሚለው ማለት ነው። እና ወንድማችን እናመሰግናለን። ሰላማቸውን ስለፈጠርክ ፈገግታቸውን ስለመለስክልን እናመሰግናለን። አንተም እንግዲህ እንኳን ለዚህ ያበቃ፣ ኮንግራጁሌሽን። ጉዞ ወደ ሁለት መቶ ኬ ትሄዳለህ። ትሰራላችሁ፣ ጎበዞች ናችሁ፣ በርቱ፣ ቀጥሉ። እናቴ ነበረች ሰብስክራይብ አርጉ የምትለው የዚህን ቻናል፣ እያለ ነው እንግዲህ ያው። እናቱ በሌለችበት ቦታ ነው እንግዲህ ከፍቶ ብሩኬና ሀይሚ ጋይዶ ያሳየው ያሳየን ማለት ነው። እንኳን ደስ ያለ፣ በድጋሚ እንኳን ደስ ያለ እንበለው። እንግዲህ እውነት ዩቱብ በጣም እኮ ነው የሚያከብደውም ያደክማል፣ በጣም ያደክማል። ዩቱብ በጣም ነው የሚያደክመው። መቶ ኬ እንግዲህ ያው እነሱ ስለሚተባበሩ ነው፣ ሼር እየተደራረጉ እንዲህ ጓደኛ ፌመስ ምናምን ወንድም ካላቸውም እየተጋገዙ አንዳንዴ፣ ብሩኬና የሚቤቱ እየሄዱ እንደዚህ እንደዚህ ሲሆን፣ ከለስ ቻናልም ቶሎ ይሮጣል፣ ያድጋል፣ ይሰራሉ። ግን እንደኛ አይነቱ ማዳምቀም ያው አይሄድም ማለት ነው። ለኛ ለኛ በጣም ከባድ ነው ዩቱብ። ለነሱ እንኳን ምንም አይልም። ለኛ ይከብዳል በጣም ለአረብ ቤት ውስጥ ምንሰራ አረብ ቤት ላለን ቻናል ከባድ ነው በጣም። አላቸዋለሁ ውዶቼ።